ከዚያ ለኦንላይን አድጋውና ፍራሹ አይመጣጠንም። ዋጋው ችግር የለውም። እኔ ለእናት ለአባቴ ከዚህ በላይም ባወጣ ምንም አይመስለኝም። ሶራር ከዚህ በፊት ቴሌቪዥን የሚያንቀሳቅስ ሶራር ገዛሁኝ። ሶራሩ በጣም የምፈልገው ለምን በጣም የምወዳቸው ማከብራቸው ሰዎችን አማክሬ ስለገዛው በእነሱን ትእዛዝ ስለሆነ የአክስቴ ልጅ ነው ይገዛልኝና አንዷ እንደውም እንግዲህ ባንዴ ዶላር ጨመረ ብራ ከተነጋገርን በላይ በማግስቱ ጨመረችብኝ። እሷ ጋር ሰባ ሺህ ማነው ነው ከእሷ ጋር ሌላ ቦታ ስልሳ ሶስት ሺህ ብር የገዛሁትን ሶራር ቴሌቪዥን አጠቃላይ እሷ ጋር ስንታለጃኝ ሰማንያ ምናምን ሺህ ብር አስባችሁታል። የሚያስበው እንደዛ ነው። ሰው ኦንላይን እቃት ተዘዙ። ይሄ ሶፋ ትርክምርክ ሰርፕራይዝ ምናምን ይቅር። ሰርፕራይዝ እናደርጋለን ስን እኛ እራሳችን ነው ሰርፕራይዝ የምንሆነው፣ ምክንያቱም ገንዘቡን እንዴት አድርገን እንደምናመጣው ጋይስ። እኔ አሁን አሁን እየደከመኝ ነው። እናንተ አልደከማችሁም? የሆነ ጉርበቴ ዛል የሚለው ነገር አለ። ለምን የውሃው ነው ምግቡ ነው አላቅም። ምክንያቱም ስደት በጣም መጥፎ ነው ጋይስ። እኔ አንዳንዴ ልጅነቴ ወጣትነቴ በልጅነቴ በቃ በጣም ብዙ ነገር ሰላየሆኝ ሰው ቤት የሰው ሀገር የስደት ነገር በጣም ነው የማዝነው። ግን በዛው ልክ ደግሞ ከኔ የባሰ ስንት ስቃይ ውስጥ ያሉ እህቶች አሉ። እነሱን ሳስብ ደግሞ ተመስገን እላለሁ። ስለዚህ እባካችሁ ኦንላይን እቃ አትዘዙ። ከቻላችሁ እራሳችሁ ስትሄዱ፣ ካልቻላችሁ ቤታችሁ ካለቀ ምናምን በኋላ እናንተ ስትሄዱ በዝግ አካውንት ብር አስገምጡ ወይም ደግሞ ይሄ ለቤቴ እቃ ማሟያ ነው ብላችሁ ለብቻ ሴቭ አድርጉ። ለምን ብዙዎቻችን የኢትዮጵያ ስንሄድ እቃ አንገዛም፣ ኢትዮጵያ ስንሄድ ውድ ስለሆነ ይህን ያህል ብር አውጥተን አንገዛም ትላላችሁ፣ ነው እኔ አወጣለሁ። ለቤቴ እቃ የሚያስፈልገኝ ከሆነ አወጣለሁ። የማያስፈልገኝ ከሆነ ችግር የለብኝም። እኔ ወደፊት እግዚአብሔር ከረዳኝና ሀገር መኖር ሲጀመር እኔ የሚያስፈልገኝን እቃ እንጂ የማንገዛው ለቡፌ ጌጥ አልገዛም። ሰሃን ከሆነ አሁን መብያ ያስፈልገኛል። ኩባያ ከሆነ አሁ መጠጫ ያስፈልገኛል። ከዛ ውጭ ትርፍ ምናምን ትርክ ምርኪ ምናምን ኮተታ ኮተት ቲቪ ለማንኛውም ቁምሳጥን ውስጥ አላስቀምጥም። ምክንያቱም የሚያስፈልገኝን ብቻ ነው የምገዛው። ለሚያስፈልገኝ ነገር ደግሞ ገንዘብ አወጣለሁ። ስለዚህ ታወጣላችሁ፣ አታስቡ፣ አትጨነቁ። ኢትዮጵያ ሲል ቤት ከሰራችሁ በኋላ እቃ አሟግታችሁ ምናምን ሳይሆን ይህን የምትውት ሰው ካለ እነሱ ያሟሉላችሁ። የኔ የምትሁት ግን ምንድነው ኦንላይን ሚዲያ ላይ ማስታወቂያ ላይ አይታችሁ እቃ ትዘዙ እቃ ትዘዙ። ጋይስ እኔ የገዛ የአገሬ ልጅ ነው። እንግዲህ የአንድ አካባቢ ማለት በቃ እዛው ማለት እዛው አገሬ ውስጥ ነው። አድጋ ያዘዝኩት፣ ግን አድጋው ያዘዝኩት ሌላ የመጣልኝ ሌላ። ጋይስ እግዚአብሔርን ነው ምላችሁ፣ ፍራሹ ራሱ ተቀዷል በደንብ ቅድም ሄጄ ሳየው ጥቅልድድቧል። ግን እኔ የቤተሰቦችንም እንዲ ነው እንዲ አላልኳቸውም፣ ለምን የራሴ የጥፋት ስለሆነ እንዴት ና ደብብ ይሰል አልፈለግኩኝ። በቃ አይዶን ነው ምን እንደምራችሁ። ይህን ቪዲዮ ልሰራላችሁ ያሰብኩት፣ ብዙ ልጆች በጣም የምትሸወዱ አላችሁ። በተለይ ኦንላይን እናንተ እዚህ ሁናችሁ ኢትዮጵያ ላሉ ሰዎች የምታዙ ወይም ኦንላይን ላይ አይታችሁ ኦርደር የምታደርጉ ልጆች ከእኔ ተማሩል አለሁኝ አንዳንድ ጊዜ ኢትዮጵያ ከሄድኩኝ አልገዛም ኢትዮጵያ ከሄድኩኝ ገንዘቡን አላገኘውም ብለን ግን ልናስብ እንችላለን። እዚህ ሀምሳ ሺ ብር ብለን ወረድ የምናደርገው እዛ ኢትዮጵያ ስንሄድ ተከራክረን ዞር ዞር ብለን በአርባ ሺ ብር እናገኛለን። ሰላም ሰላም፣ እንዴናችሁ ውድ አገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከእርሴ እንደምትመለከቱት እቃን በተመለከተ ነው እና ይህንን ሀሳብ ሼር ባደርጋቸውስ ብዬ አስብኩኝ። ለምን ከራሴ ተሞክሮ ከራሴ ተነስቼ እነግራችኋለሁ ማለት ነው። ለማታውቁኝ ለቻናሪ አዲስ ከሆናችሁ ሙሉዓለም እባላለሁ። ለቻናሪ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ ሁኑ። ከዚህ በፊት የምታውቁኝ ከዚህ በፊት የምትከታተሉ በጣም የማመሰግነው እኔ አስርም ሰው ሀያም ሰው ሀምሳም ሰው አንድ ሽሚ ክብር አለ ለሰው ልጅ ምክንያቱም ከአንድ ነው ሁለት እያለ ከፍ የሚለውና በጣም ነው የማመሰግነው። እና ይህም ቪዲዮ ስታዩት ግን ፕሊስ ላይክ አድርጉኝ። ላይክ በማድረግ ጀምሩት። እንደ ማንኛውም ሰው ከኢትዮጵያ ውጭ ነው የምኖረው እና ያው ሰው ሀገሩ ናችሁ። መቼም ህይወት ብዙ ነገር ያስተምራችኋል በተለይ በስደት ዓለም ላይ ስትኖሩና። ከዛ አንጻር አንዳንድ እኔ ከራሴ ተሞክሮ ከራሴ ያየኋቸውን ነገሮች ምናምን ሼር አደርጋችኋለሁ ወይ አብራችሁ ሁኑ በመጀመሪያ ቡናችን እንቅዳ ዛሬ ቡና በጠዋት ነው ሁሌም በጠዋት ነው ግን እንደዚህ ቡና በጠዋቱ ጥት ካደረጋችሁ አይምሯችሁ ትንሽ ቀላሳችሁ ማለት ነው የሆነ ንቅርክት ይላልና እና ግን ዛሬ ባህር ሄዳለው ከአለቀይ ጋር ምናምን። ደስ የሚል ቀን ነው ዛሬ። እውነት ደስ ብሎኛል፣ ደስ ብሎኛል ከስንት ጊዜ በኋላ ማለት ነው። እና አሁን ከትንሽ ሰዓት በኋላ ባህር እንሄዳለው። ዋተር ፓርክ የሚባል አለ። እዛ ሄዶ መጫወት ነው በውሃ ገንዘብ ከፍሎ ማለት ነው። እና በመጀመሪያ ደረጃ ቡና የንጠጣ መርቁ እኔ የሚያገቃችኋለው እግዚአብሔር ከክፉ ሁሉ ጠብቆ ለሀገራችሁ ያብቃችሁ። ላለሁኝ የማታ እንጀራ ይስጣችሁ። ከዚህ በላይ ምን አለ? የማታ እንጀራ አስፋችሁታል። የማታ እንጀራ እና ውዶች ዬ ነጠቃ ደግሞ ዛሬ የለበስኩት የሆነች እህቴ ባለፈው ቪዲዮ ስሰራ ወይም ሊቭ ላይ ሁኜ ፕሊስ ደረትሽን አታሳይ ሸፈን በይ ሰላለች፣ ነው እንደዚህ የለበስኩት። ምክንያቱም እኔ እንዳልኳቸው ሰው አከብራለሁ። በነገራችን ላይ እኔ ፈልጉ አይደለም፣ አንዳንዴ ሙቀቱ ትንሽ ከባድ ስለሆነ ነው። እና ሶ ምናልባት ይህን ቪዲዮ ካየሽው ይኸው አንቺ ባለፈው እንደዚህ አታድርጊ ማለት ነጠራ ደረባ አድርጊ፣ አንገትሽ አይታይ ምናምን ሰላልሽ፣ ሺ ለዛ ነው ሺ እኔ ውድና አመሰግናለሁ ለኮሜንታችሁ ምክንያቱም አንቺ እኔን በቃ አንቺ ሰኔ እንደዛ እንደሆን ሰ አልፈለግ ችለው እና ያን ያህል ግርጥግርጥ ያልኩ ልብስ አለበትኩኝም፣ ግን ያው አለ አደለ የእህትነትሽን ነው። እናም ለማንኛውም ውዶች ቡና ይነቅዳል እና ከዛ ወደ ወሬያችን እንሄዳለን። ወይኔ ቡናው ጭስ የለኝም ዛሬ። ቡና ስታፈር በቃ እንደዚህ ወፍራም ነው መሆን ያለበት። ያሁን ቡና ሳፈራ በስማ በጣም ነው ቡና የምወደው፣ ጋይስ ቡና ግን አንድ ሺህ ብር ገብታ ኢትዮጵያ። እናም ውዶችዬ እንግዲህ ዛ ልነግራችሁ እየፈለግኩት እኔ ከዚህ በፊት ኢትዮጵያ ከመሄድ በፊት ለቤተሰብ አንዳንድ ዕቃ አዝዤ ነበር እና ከዛ ከሁለት ነው በጣም ሁለት ውድ ውድ የሆነ ሁለት ዕቃ የገዛሁት ማለት ነው። አንደኛው ምንድነው ሶራር፣ ሁለተኛው ምንድነው ሶራሩ፣ ችግር የለም በጣም የአክስቴ ልጅ ሄዶ ነበር የገዛው። እኔ ከባለሙያዎች ጋር ተነጋግሬ በጣም ምርጥ ቴሌቪዥኑ ምርጥ፣ ሁሉም ምርጥ ነው። እና ያው ታውቃላችሁ፣ ገጠር ላይ አሁን ቴሌቪዥን እንደሚሰራ ታውቃላችሁ። ግን ብዙዎቻችሁ ገጠር ውስጥ በሶራር ቲቪ፣ ቴሌቪዥን፣ ቲቪ እና ቴሌቪዥን አንድ ነው። ፍሪጅ ብዙ ነገሮች በሶላር እንደሚሰሩ ታውቃላችሁ። በፀሐይ ወር መጣ፣ ውሃ ቆጠረ፣ መብራት ቆጠረ የለም ገጠር እና እሱን ገዝቼ በጣም ደስ ብሎኝ የተስተካከረ ነገር ነው ያገኘሁት። እና በጣም ነው ደስ ያለኝ። ያው እዛ ቤተሰብ ጋር ሲሄድ ቪዲዮ ቀርጻሉ ብዬ ነበር በተለይ ሶላሩን ብዙ ልጆች አላችሁ፣ የክፍለ ሀገር ልጆች፣ ቤተሰቦቻችሁ ገጠር የሚኖሩ ለእነሱ ግን ከምንም በላይ ልብስ ጫማ፣ ምን ባትዶ ይቅርባቸውና እሱን ብትገዙ መልካም ነው ብዬ አስባለሁ። ሶራር ማለት ነው እና ቪዲዮ ለመቀረጥ አልተመቸኝም። በአሁኑ ሲሄድ በጣም ቢዚ ነበርኩኝ። በጣም ማለት ነው እና ሁለተኛው ደግሞ አርጋ አድጋና ፍራሽ ነበር ያዘዝኩት። ፍራሹ ዘጠኝ ሺ አምስት መቶ አድጋው ደግሞ ሜትር ከሀያ ነው። ያው ለእናት ላባቴ ብቻ ስለሆነ ወደ ሀያ ሰባት ሺ ምናምን ነው። እና የሚገርማችሁ ነገር እኔ አሁን ልነጋችሁ የፈለኩት አድጋው አዘዝኩ፣ ኦንላይን። እና ሰውዬውን አናገርኩት ምናምን፣ ደሞዝ አድቀንስም አለ ብር አድቀንስም አለ ምናምን እና ግን እኔ የአልጋው ከረር የመረጥኩት ሌላ የሄደው ሌላ። እግዚአብሔርን እንደውም አልጋውን ያየሁት እንደውም ያገናኘኝ ልጅ አልጋ ቤቱን ያገናኘኝ ልጅ እንድን ያልኩት ኧረ ይሄ ነገር አልቆንም ስለው አይ ገና የሚቀባ ነገር አለ ምክንያቱም አንቺ ያዘሹ እንደዛ አይደለም አለኝ። እና በኋላ ቤት ከሄደ በኋላ ሳይ መጀመሪያም ተጠራጥሬ የነበር ይሄ እኔን ያራዘዝኩትም ያዘዝኩት ከረር ሌላ ነው ፎቶ የምትልክልኝ ሌላ ነው አልኩኝ። ከዛ ሄደ። በጣም ተናደድኩ። በፎቶ ሳይሆን በጣም በዛው ልክ ደግሞ አይዱኑ ፍራሹን አድርገው አንድ አልሆነ የሆነ ፍራሹ በጣም ተለቀ አድርገው እና ፍራሹ እኔ አንሶረውን እራሱ እንደዚህ ፍራሹን ብድግ አድርጌ በውስጥ ላስገባ ስር እሺ አይለኝ እና በጣም የተናደድኩት በጣም ማለት ነው። ምክንያቱም እንዴት እንደት እንደዛ ከፍዬ እንደዛ እንደት እንደዚህ ሸውደኛል አልኩት እና ወንድሜ ምን አለኝ? አይ እህቴ፣ እኔ እኮ ማለት እኔ ያዘዝኩት ሌላ ይሄድልኝ አልጋ ሌላ። ከዛ እኔ ታናሽ ወንድሜ ማለት እኔ ወንድም ሁለት ናቸው፣ አንድ እንዴት እንዳላላቅም አንደኛው፣ ግን ወይኔ እህቴ፣ እኔ እኮ ብትነግኝ እኔ እጅ ተከራክሬ ምርጡን የሚመቸውን ለቤት በቃ ገዛ ነበር አለኝ። ይህን ያደረኩት እኔ እነሱን ሰፕራይዝ አደረግኩ ብዬ ነው። ግን እነሱ ከአልጋው በላይ ከምኑ በላይ በሶራሩ በጣም ደስተኛ ናቸው። በጣም ሰርፕራይዝ ነው የሆኑት ምክንያቱም ቤት ጀምሬያለሁ፣ ቤት እየሰራሁ እንደገና ለነሱ ሶራር ቲቪ ምናምን ስገዛ አይደው ነው ምን እንደሚያስቡ ማለት ነው። እና ብቻ በጣም ደስ ይል ነበር። እና ይህንን የምነጋችሁ ነገር እኔ ሶራሩ ተሳርቶልኛል ሶራሩ ቆንጆ ነው ብዬ። በነገራችን ላይ ሶራር ራሱ ሳዝ ደሴ አዲስ አበባ በሀርዳር ያራስ ጠየኩት፣ ቦታ የለም። ያራስ ጠየቅኩት፣ ቦታ የለም። እና ደሴ መጀመሪያ ጠየኩኝ። ወይኔ ቆንጆ ቡና ማር፣ ምን ፍትፍት፣ ከራ ጠጣ፣ አይመስለኝም። ከዛ ደሴ አንዲት ስልኳን ተቀብዬ ማውራት ጀመርኩኝ እሷን እዛ ሳወራት ሳወራት ደጋግሜ ሳወራት ስጠይቃት ዋጋ አልቀንስም አለች። በአንዴ ዶላር ጨመረ ከአንድ ከአርባ አምስት ሺህ ብር አርባ ስምስት ሺህ ብር እንግዲህ ማን ነው ከቲቪ ውጭ ከምኑ ውጭ ቴሌቪዥን የሚያስጠቅም መቶ ሀምሳ ዋት ነው ምናምን የሚባል እሱ በአንዴ ሀምሳ ሺህ ብር አለች። ከነቲቪው ከነምኑ ሰማኒያ ሽብር እኔ በአንዴ ያርኳታ ዶር ጨመራለች። ከዚ ችግር የለውም ብዬ ወንድሜ ላኩት እዚህ ዚ ቦታ እዚ ዚ ሰራለ ሄደ ጠይቀ በደንብ ይን ማርካዎቹ ምኖችን ገጠየኩት ምናምን በዚህ አጋጣሚ በጣም አንዳንድ ጊዜ ሰዎች ተዋወቁ። ጋይስ ሰዎች ተዋወቁ። እኔ በጣም ምርጥ ምርጥ ወንድም የሚሆኑ በቃ ደስ የሚሉ ዝምድና ወደፊት ዝምድና በሆንኳቸው ብዬ የማስባቸው ሰዎች ነው የተዋወርኩት። ይሄ በፍቅር ምናምን አይደለም። ይሄ በፍቅር ወንዶች ምናምን ሳይሆን አሁን ወንድ ጓ ሲባል ፍቅረኛ ነው የሚጠቅ አይመ የሚመጣው ፍቅር ነው። እኔ አሁን ባሌ በሰራ በካንዲት ሴት ጋር ወይም ደግሞ እንደዚህ በእህትና በወንድምነት ጓደኛሞች ቢሆኑ ችግር የለውም። ጀስት ሀሳብ ሼር መደራረግ እንደ ዘመድ፣ እንደ አሁን ቤታችሁ ዘመድ እንደዛ ችግር የለውም። እኔ በጣም ብዙ ወዳጆች አፍርቻለሁ እግዚአብሔር ይመስገን ቤተሰብጋቸው ይገረማል እንዴት እና በቃ እንዴት ነው ሰዎችን የምታውቂያቸው እንዴት ነው የምትግባብ ይሉኛል እና በጣም የሶራቅ ባለሙያ ሰዎች ሁለት ልጆች አናገርኳቸው ማለት በሚዲያ ነው ማውቃቸው ግን እግዚአብሔር ይመስገን አሁን የዝምድና ያህል ነው የምንቀራረበው እና አማከርኳቸው ምናምን እነሱ በቃ የሶጋ ባለሙያ ስለሆኑ ይሄን ይሄን ይሄን ግዢ እንደዚህ እንደዚህ እንደዚህ ብለው ጽፈው ሰጡኝ። ያንን ለእህቴ ልሰጠሁት እሱ ገዝቶ መጣ ማለት ነው። ከዛ እሷ ያለችኝ ብርና የአክስቴ ልጅ ሂዶ ቦታው የገዛውን ዋጋ ልዩነት ብነጋች በጣም ከባድ ነው። እሷ ጋር ሰማንያ ሺህ ብር ያለችኝ ሌላ ቦታ ስልሳ አምስት ሺህ ብር ነው የገዛሁት። ስልሳ አምስት ሺህ ብር እንደውም ከነትራንስፖርቱ ከነምኑ አስቤው ማለት ነው። እና ኦንላይን ስታዙ ስደት ላይ ሆናችሁ እቃ ስታዙ እዚህ ጋ በግምት በግ የምትሸመጥጡ ነው የሚመስላቸው። ስለዚህ ቤት ሰርታችሁ የጨረሳችሁ ቤታችሁን ወደፊት ስትሄዱ እቃ ተሟግቱ ምናምን አገኛለሁ ካላችሁ እንዲው የእናታችሁ ልጅ እህት፣ ወንድም ካላችሁ እነሱ ሂደው እዛው መግጠው ምን ብለው ይግዙ እንጂ ይሄ በኦንላይን ማስታወቂያ ሲሰራ አይታችሁ ደውላችሁ ስልክ እባክህን ሶፋ ፈልጋለሁ ብለሽ፣ መቶ ሺህ ብር ሳላለሽ ብቻ መቶ ሺህ ብር እንዳትከፊ። ምክንያቱም እኔ በሶራሩ ጥሩ ነው፣ ወይኔ ደስ ሲል ተሳክቶልኛል ብዬ ሰራ አስብኩ ነው። አድጋ ሳዝ አድጋውም ፍራሹም ያክ ተመጣጠነ። እኔ ወደፊት እግዚአብሔር ከረዳኝ ፍራሹን መቀየር ይፈልጋለሁ። አድጋውን ደግሞ ራሴ ቀለም መቀባት ይችላለሁ። ምክንያቱም ቀለም መቀባት ይቻላል አድርገው ማለት ነው። እና በጣም ነው አንዳንድ ጊዜ ኢትዮጵያ ያሉ ሰዎች እናንተ እዚህ ጋር ገንዘብ የምትሸመጥጡ ነው የሚመስላቸው። እናንተ እዚህ ጋር ገንዘብ አይደ ነው ለምን እንደዚህ እንደሚሉ እና በተለይ ሶፋ ብዙ ልጆች ሚዲያ ላይ የመጣችሁ ቀብድ ከፍላችሁ ኢትዮጵያ ግን ስትገቡ እቃችሁ አያድቅም ቶሎ መቶ ሺህ ብር ሶፋ አንድት እህቴ ስልሳ ሺህ ብር ሶፋ እዛ ሶፋ አድጋ ቁምሳጥ ምናምን አዘው የመቶ ሀምሳ እቃ መቶ ሺህ ብር ከፍለው ሀምሳ ሺህ ብር ገና ስጨርስ ብለው ሚዲያ ላይ ይመታለች ይድረሳት አይድረሳት የምናውቀው ነገር የለም። ልጁ ሚዲያ ላይ አይቼ ኦንላይን አይቼ ነው ያዘዝኩት ብላ ማለት ነው እና ብዙ ጊዜ እኛ ቤተሰቦችን ሰርፕራይዝ እናደርጋለን ስንል የራሳችን ሰርፕራይዝ እንሆናለን። የእውነት ነው ማንነበር እንዲ የሰርፕራይዝ ቅጣጣ የተባለ ያለኝ ማለት ነው። እና ሰርፕራይዝ እንዳትሆኑ ውዶችዬ። ያው ብዙ ጊዜ እኛ ስደት አለም ላይ ያለን ልጆች ሁሉም ነገር በጣም ትን ይመስለናል። ይሄ እንደኛ ይመስለናል። ልክ እኛ ላለ የሰዎችን ገንዘብ እንደማንፈልገው እኛ የሰዎች ሀቅ እንደማንፈልግ፣ እንደዚያ ይመስለናል ግን እና ሁሉም ሰው አንድ አይደለም። ሁሉም ሰው አንድ አይደለም። ሁሉም ሰው በጣም መጥፎ አስመሳይ፣ ሌቦች የሆኑ ሰዎች አሉ። እግዚአብሔር ነው ምናቸው። በዛው ልክ ደግሞ እናንተ ገንዘቡን እንዴት አድርጋችሁ እንደምታመጡት የሚያውቁ እስቲ ስደት አለም ላይ መጥተው የሰሩ ይመስል በጣም ለእናንተ የሚያስቡ ሰዎች አሉ። በጣም እኔ እስኪ ለእናት ለአባታችሁ ገንዘብ ላኩ። ሁሉም ቤተሰብ አንድ ነው ያልኩ አይደለም ይኔ እናት ልጅ እንዴት አድርጋ እንደምታመጠው ገንዘቡን አቀዋለሁ ብላ እንዴት ገንዘቧን እንደምትዛት አቃለሁ። አባቴ እንዴት ገንዘቡን ሴቭ እንደሚያደርግ አቃለሁ። ሀምሳ ሽብቅ ብልክለት አመት ይጠቀማታል። አመት ለምን እንዴት አድርገን እንደማመጣት ሰለሚያቅ፣ ስለዚህ ውዶች በስደት በስድት አለም ላይ ስትኖሩ ቤተሰብን አስደስታለሁ እያላችሁ ሚዲያ ላይ እቃ አትዘዙ፣ እቃ አትዘዙ በፍጹም። እኔ ልንገራችሁ፣ እኔ ሰላየሁት ነው። እኔ እዚህ ጋር ማውረው ለምን መሰራችሁ? እኔ እግዚአብሔር ምስክሬ ነው ምላችሁ፣ በአድጋው በጣም የተናደድኩት ፍራሹ ድርቅ ያለ አድጋው፣ እራሱ ያዘዝኩት ነገር ስታይሉ፣ ጌጣጌጡ ምናምን የለም የለም። እኔ እንደዚህ ብዬ ልጁ መውቀስ አልፈልግም፣ የራሴ ስህተት ነው። ራሴ ማዘዝ አልነበረብኝም። ራሴ መናገር ራሴ እስቲ፣ እንኳን ከትራንስፖርት ጀምሮ ትሸጉጃለሁ። በጣም በጣም ማለት ነው ይሄን ክፌ ሲሉኝ እሺ፣ ይሄን ክፌ ሲሉኝ እሺ፣ ይሄን አዲግ እኔ ወንድም አለኝ፣ እግዚአብሔር ይመስገን፣ በጣም ጀግና ወንድም አለኝ። እሱን ባዘው አተራግፎ፣ ቀናንሶ፣ ምን ብሎ ቆንጆ አድጎ ይዞ ይመጣ ነበረ እና እኔ ወንድም የሚጠቀም ይሻል ነበር ማንም ተራ ሰው ከሚጠቀምበት ማለት ነው። እና ይሄን ለማለት ነው ጋይስ። እና ብዙዎቻችሁ አትሸወዱ፣ ብዙዎቻችሁ ሚዲያ ላይ እቃ አትዘዙ። የእውነት ነው ምላችሁ፣ የእውነት እስቲቅ አሁንም ድረስ የምትበሉ ልጆች አለ። እኔ ተማርኩኝ። እኔ የሆነ ሰው ቢከዳኝ የሆነ ቀን የሆነ ሰው የሆነ ዕቃ አበድሬው ወይ ሰጥቼው ከከዳኝ፣ ከዛ በኋላ ሰው አላምንም፣ ሰው አልፈልግም። እኔ እንደውም አንዲት ጓደኛ አለችኝ እና እኔ በጣም የተመቸችኝ እውነት ምንድን መሰጋቸው ያለችኝ እና እኔ ከሰው አለች ብር ማበደርም መበደርም አልፈልግም አለች ለምን አልኳት። እንዴ አንደኛ አንቺ ብር ብታበድሪያቸው አንቺ እቃ ብትሰጫቸው ያንን እቃ በሰዓቱ አይመልሱልሽም። አንቺ በደስታ ፈገግ ብለሽ ሰተሻቸው አንቺ ደግሞ ስትጠይቂያቸው ወይ ያኮፉሻል ወይ ይጣሉሻል ወይ ደግሞ ብሩን አገብ ሰተውሽ የት እንደገባ ራሱ አታውቂውም። ማለች ሰረዝኔ ከማንም አልነካከ ማለች። በጣም ምርጥ ምርጥ። ግን በዚሁ ልክ ደግሞ ገንዘብ አለመበዳደር አይቻልም። ያስፈልጋል፣ መበዳደር፣ መተጋገዝ ምናምን። ግን እኔ የሚረዳኝ እኔ አሁን ለዛ ሰው ተረድቾ ከሆነ የሰጠሁት እሱም ተረድቶ የሚሰጠኝ ይገባል። ልንተሳሰብ ይገባል እንጂ ያንቺ አይን ይጥፋ የእኔ አይን ይብራ፣ ይሄ በፍፁም አያስኬድም፣ አያስኬድም፣ የእውነት አያስኬድም። እኔ ጓደኛ ትረዳኝ ይገባል። እኔ የኔ የምላችሁ ሰዎች ሊረዱኝ ይገባል። እንዴ ምን ነው ሸዋ። ስለዚህ ውዶችዬ ይሄን ለማለት ነው። ስለዚህ እንዳትሸወዱ እባካችሁ፣ እባካችሁ፣ እባካችሁ ለማለት ነው። ያው ይህንንም እኔ ካሳለፍኩት ልንገር፣ እኔ ካሳለፍኩት አንፃር ለመናገር ነው የመጣሁት። ቪዲዮዬን ከወደዳችሁት ላይክ እና ሰብስክራይብ ሽር በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ የደረሱላችሁ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ ባይ